ከሰሞኑ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ ሙሀመድ ና ሌሎች የክልሉ እንዲሁም የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች የሀገር መከላከያ ሰራዊት የክልሉ የጸጥታ አመራሮች በሰሜን ሸዋ ዞን በተለያዩ ወረዳዎች በቀበሌ ደረጃ ህዝቡን ስለሰላምና ልማት እያወያዩ ነው በሀገር መከላከያ ሰራዊት መስዋዕትነት ነጻ ወጥታ ሰላሟን ባገኘችው ሜዳ ወረሞ ወረዳ ሬማ ከተማ በነበረው ውይይት ህዝቡ ሰላሙን በራሱ እንደሚጠብቅ ለማስጠበቅና ልማትን እንደሚፈልግ ሀሳብ ሰጥቷል። አመከምናምን ኮኑናል። ስብሰባም ሆነ ሰላምም ሆነ አይተናናቅም። አሁን ደግሞ 15 ቀን ወይም ሀያ ቀን ሆኖላል። ይመስገነው ነው የምለው እኔ እንዲህ ራሴ። የመጀመሪያው ክብር ለሀገር መከላከያ ሰራዊት፣ እሱ ሞቶ እኛ ለሚያኖረን። በቅሬ ብር አዋጥተናል። ተደራ 115 ከብት መጥቶ ተሸጦ ያን ብር ከፍለናል። እነሱ ሸጠዋል

ንቁ ግራ የገባኝ ኩ ትምህርት የምትባል በከዱ ተባለ ቀጥ አላት መምህሩ። ሁለት መቶ አምሳ አራት ሺ ብር ነው የከፈልኩት። ዲሃው የእድሜ ለመከላከያችን በእውነቴ ነው። ፀሐይ እየመታው ዝናብ እየመታው ሁለት ዓመት ወታደር ቤት አሳልፊያለሁ። ሶስት ጥይት መቶኛል። እኔ ለኢትዮጵያ እንቁ ኢትዮጵያን መወዲያት አለሁ አከብራት አለሁ። ማስታረቅ እንችልበታለን፣ እናስታርቃለን። እዛው ግዴሉን እንጂ ወርደን አሉበት ተረባካችሁ እንላለን በእውነቴ ነው የምልህ፣ መካሸው አለማየሁ አየው፣ በእውነቴ እግዚአብሔርን ነው የምልህ። ቦምብ የጣሉብኝ አሉ፣ ድሽቃ ማን ነው ብሬን አጥምድ የው ላይ ላይ እስከ ቤተሰብ የጨረሱኝ አሉ። አለካውም ምን አንበቃቀልም፣ ይበቃናል ነው። በውሃ ጥም እየሞትን ነው፣ በአቦራ እየሞትን ነው፣ በኑሮ ውድነት እየሞትን ነው። ዛሬ አንድ ሳሙና ሰባብር ሆኗል። ውሃ ገዝተን ሳሙና ገዝተን በእናንተ በወንድሞቻችን ይህች አገር እንድትከብር አምላካችን እርዳን። እኛ ውጭ ያሉትን እንለምናለን ጫማቸውን እየሳምን እንለምን። አሁን እያመጣን ነው፣ ይሄው መጥተዋል፣ መጡ አሉ። የቀሩትንም እንለምናለን፣ ለምን እናመጣለን። ችግሩ አንገብግቦናል። ወረዳ ይመለስልን ነው። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ፣ የአካባቢው ነዋሪ ያገኘውን ሰላም ለማጠናከርና የልማት ጥያቄዎችን ምላሽ ለመስጠት እንደምንሰራ ላረጋግጥላችሁ እወዳለሁ ብለዋል። የአስፓልት መንገድ ይሄ 12 ኪሎ ሜትር መጠየቅ ወረዳንሁን ብሎ መጠየቅ፣ ውሃ በደንብ ይሰራልን፣ እኛም እንደ ማንኛውም አካባቢ እንልማ እንለወጥ፣ ያላችሁትን ጥያቄ እስከ ዛሬም ስለ ሬማ ተሟግቻለሁ። ከነገ ጀምሮ አሁን ስመለስ ቀጥዬ ስለ ሬማ እሟገታለሁ፣ እጠይቃለሁ። የሚገባችሁን እንድታገኙ አረጋለሁ። አንድ ጥያቄ ብቻ ካዘዛችሁኝ አልሰራም። ክላሽ ገዝተህ ታጣፊ ክላሽ ይዘህ ወደ ጀማ ወደ ወንጭት ውረድልኝ ካላችሁ አላረገውም። የትጥቅ ትግል ሬማን ጥያቄ ወረዳ ጥያቄ ለማስመለስ አልሰራም። የምረ ነው መናግራችሁ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመድ ሙሐመድ ህዝቡ ከጸጥታ አስከባሪዎች ጋር በመቀናጀት ያገኘውን ሰላም ሊያጠናክር ይገባል፣ መንግስትም የህዝቡን የልማት ጥያቄዎች ለመመለስ ይሰራል ብለዋል። ንገሯቸው፣ እነሱ ምከሯቸው፣ ይምጡ፣ ደውሉላቸው፣ ኑ ው እየተቀበለ ነው በፍቅር ማቴ ኮሎኔል ማቴ እና የሱ ቲም መከላከያ ሰራዊት ው ምሊሻው በፍቅር እየተቀበለ ነው። አይቷል ያው ማረጋገጫ ልጆች አሉ። መንግስት ወደ ሰፊ ሆኗል። ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው። ኑ በሏቸው። ሰላማችሁን መጠበቅ፣ እራሳችሁን ለመቻል የጀመራችሁትን ስራ አጠናክራችሁ ቀጥሉ። ይህን ታረጋግጣላችኋል።